ባለቤትህ አጠገብህ ሆና ፈስ ፈስታ ታውቃል? አይኔ እንድግለት ታገቢኛለች። ገንዘብ ከመስራት እና ከማጥፋት የምትበረታው ምን የትኛው? ወይም ማጥፋት ሳይኖረ ተቃቀፍ እንደሱ አይደለም። በደምብ እንደዚህ። ሰላም ሰላም፣ ወደ ቤተሰቦቻችን እንዴት ናችሁ? ዛሬ እንግዲህ ሰና ፈታ ልናደርጋችሁ አዳዲስ ቪዲዮዎችን ለቃቅበን ይዘን መጥተናል። እንደተለመደው ሰብስክራይብ ላይክ እያደረጋችሁ አብሮነታችን አሳዩን። ወደ ቪዲዮ አራት ዓመት አስተምራ ያለው የተዋጣለት እንኳን ባይሆን ይህን ፕሮግራም የምትመለከቱ ተማሪዎች ተማሪዎች አሁን እንግዲህ ጎብዞ አሁን እንግዲህ ኢንጂነርም ፓይለትም ዶክተር የሚወጣበት ይሆናል ብዬ አስባለሁ። እግዚአብሔር ጋር ትልቅ ፕሮፌሽን ነው። በዚህ ምድር ላይ ሰው መቅረጽ የሚያክል ነገር የለም እና በጣም ክብር ለመምህራን በዚሁ አጋጣሚ። ወደ አዲስ አበባ እንግዲህ በሌላ ጉዳይ ነው የመጣው የነበረ ወደ ሙዚቃ ከመግባት በፊት በፊት እና ከዛ በኋላ ነው ወደ ሙዚቃው። በእርግጥ አርቱ ውስጥ የነበረ ሙዚቃ ወደ ነበር ከክፍለ ሀገር እያለሁኝ አስተማሪ እያለውም ግጥም ሞከር ነበር፣ ሙዚቃ ማዳምጥ ነበር፣ ያን ጎራጉር ነበር። እንደዚሁ እንዳልከው አዲስ አበባ የመጣት በሌላ ጉዳይ ነበር። ያ ነገር ሳይሰካ ሲቀር ያው እንዳሁም በዚህ አጋጣሚ ላመሰግነው የምፈልገው ጓደኛ አውጣኝ ብርሃን ይባላል፣ ወዲ ቢዳዳ ነው የምንለው። እሱ አርት እንደመወዳቅ ነበር እና የሆነ ጓደኛ ቤት አለ አሮን ይባላል፣ እና የአሮን ቤት አለና፣ እንደዚህ ሂደህ ጃም እንድታደርግ አለኝ ዘኬብ ዘኬብ ማለት ነው፣ አላህ ሰማ ታሪክ አላት። በኋላ ለመለሱ በጣም ብዙ በጣም ሻልኩት። በቃ ካንዳ አንድ ሻልኩት፣ ሄድኩኝ። ከእንትናን አሮን አገኘነው፣ ወንዱም ጸጋይም ነበረ። በዚህ አጋጣሚ እነሱ ማመስገን እንፈልጋለሁ። ጥሩ ተቀበሉኝ። ገና ጀማሪ ነኝ። በፍሎፒ ነበረው የምንሰራው እዛ ጃመር ሁኜ ጃም እያረግኩኝ ለሁለት ወር ሶስት ወር ሰራሁኝ። ከዛ ወደ ክፍለ ሀገር ሄድኩኝ። የመጣሁኝ እንደዚህ የገባሁኝ። ከዛ ቅጥረኛ ሆንኩኝ። ከዛ በኋላ ወደ ዳሰን ሰፈር ሄድኩኝ። ዳሰን ሰፈር ተቀጥረ የሰራውን እንደዚህ እንደዚህ ያሉ ከሳን ተቆጣጠርካት። ከፒያሳ ወጥቼ ወደ ቦሌ አትላስ አካባቢ መጣሁኝ። አትላስ አካባቢ ስመጣ አጋጣሚው ዳሰን ሁሉም ትሞክራለህ፣ ደስ የሚል ነገር ማለት ነው። ክለብ ስትግባባ ትግርኛ ዘፋኝ ብቻ አልነበር፣ በሰቱ አማርኛ ሞክር ነበር፣ ሱዳንኛ ሞክር ነበር። እና አንድ ጓደኛ የመጣና ሰሌክት ሱዳኛ ዘፋኝ ይፈልጋሉ አለኝ። አደል አልኩት። እንግዲህ ወደ ቦሌ መግባት፣ በሰቱ ደግሞ እንግዲህ አስበሃል በጣም ትልቅ ነገር ነው። እና ሄጄ ልሞክር አልኩ። አሁ ሄድና ሞክር አለኝ። ሄድኩኝ። ሲሄድ ማናጀር አልነበረችም ነገና ተባልኩኝ። በነገታው ሄድኩኝ። በነገታው ሲሄድ ደግሞ ማናጀሯ ሌላ ስዳኛ ዘፋኝ ይዛ መጣች። ከዛ ባለቤቷ ልስማናም ወንድ ምረጥ አለች። እንደ አጋጣሚ መረጠችኝ። ከ አምስት መቶ ብር ደሞዝ ወደ ብር ደሞዝ ገባሁኝ ማለት ነው ና ቦ ከዛ እዛ ሰራሁኝ ወደ አምስት ወር ነው አራት ወር ከሰራሁኝ በኋላ ቦሌ ወደ ክፍለ ሀገር ሄጄ ነበር። ክፍለ ሀገር ሄጄ ማዘርጋ ቆይቼ መጣሁኝ። ስመጣ ስራው ተተክቶበታል ተባልኩኝ። ሰው ከዛ ወጥቼ ያው በጓደኛ በኩል ወደ አበበራይ አርቲስት ታጋ አበበራይ ያጋ ሀያ ሁለት ፓስፊክ ነበረው እሱ ጋር ጀመርኩኝ። እንደዚህ ነው ሙዚቃ ከዛ ኬቭ ላይ ግን እዛ ላይ ገጠመኞች አለን ሲቲ ብላ ያው በጣም ብዙ በጣም ብዙ ነገር አለ። ታሪካዊ ቦታ ነው በጣም በጣም። ሲጀመር የክለብ ሙድ ያወቀበትም ቤት ነው። ወደ ቤተሰቦቻችን ይህን ታሪክ የጋበዝናችሁ በምክንያት ነው። እንደምታዩት ይልጅ እንግዲህ አሁን ላይ እጅግ በጣም አሉ ከሚባሉ የትግርኛ ዘፋኞች በጣም ትልቁን ድርሻ የሚወስድ ነውና ሁላችንም ባለንበት ቦታ ሁነን ቀን በቀን ተስፋ እንቆርጣለን፣ እንናደዳለን። ሶሻል ሚዲያ ላይ ስንገባ ልደቷን እያከበረች ነው የሆነች ልጅ፣ የሆነ ልጅ ደግሞ የሆነ ነገር እያረገ ነው፣ የሆነችን ሴት እንትን እያረገ ምናምን ምናምን ስናይ እንቀናለን ምናምን ምናምን። ሁሉም ሰው የራሱ የሆነ ታሪክ አለው፣ የሆነ ነገር ያሳልፋል። ከዛ በኋላ ነው እንግዲህ የምታዩትን ጥሩ ነገር ይዞ ስቴጅ ላይ ብቅ የሚለውና ውድ ቤተሰቦቻችን ሁላችንም የሆነ ቦታታችሁ የሆነ ተገፍተን ምናምን ምናምን መተን ነው ትልቅ ቦታ የምንደርሰውና ሞራል ከሆናችሁ እንዲሁም ጋብዛችሁ ብለን ነው ወደ ቀጣ ቪዲዮ ማኒገ ከማን አረ፣ መሬት ላይ ሰው አይታየኝም። እየሰራችሁ ነው። እንስሳት ተራ ምን ያደርጋል ሀበሻ ኩራተኛ ህዝብን። እውነትም እዚህ ጋር ግማሽ ወይኔ፣ ችጋራ እኮ ነው። መቶ መቶ ዶላር እየተበተነ ዝቅ ብላታል። ይሄን ሞኝ ልጅ ብቻ ስሙልኝ፣ አልሞኝን አንዴ ጎበዝ። እዲ ብሩ ኮ ተሰብስቦ ኮ ለአዝማሪዋ ነው የምሰጠው። ብን ጠፍቷቸው ነው እነሱ እንዲ ችግር፣ ችግር የጠበሰው ህዝብ እንዴት ነው እስቲ፣ ብር ከመሬት ላይ ማንሳት ያውም ዶላር እንዴት ይጠፋዋል? ወደ ቀጣዩ ቪዲዮ ይህን ሰሞን ዩቲዩብ ላይ ልብ ብላችሁ ከሆነ የሀገር ካፕል ኢንተርቪው ሲደረጉ ነው። ቪዲዮቹ እንዳለ ገና ዩቲዩብ ከፍቼ ስገባ ካፕል፣ ካፕል፣ ካፕል ድርድር ብሎ ኢንተርቪው ሲደረጉ ነው። እና የፍቅር ተምሳሌት ተብለው ስለ ፍቅር ህይወታቸው ነው የሚያወሩት። ግን የአብዛኞቹ ታሪክ አይደለም የፍቅር ተምሳሌት ሊባል። ለመስማትና ለማየት ራሱ በጣም ነው የሚያሳቅቁት። አንዱ ምን እንዳለ ታውቃላችሁ? የለምን ኳ ተተታኝ ሄዳ ከፎቅ ዘልዬ ራሴ ላጠፋስል ሰዎች ደርሰው ነው ያስጣሉኝ። አሁን ግን አብረንን ተመስገን አንዷ ደግሞ ምን ትላለች? አዎ፣ አንዳንዴ በጣም ይደበድበኛል፣ ግን አላረላ። የፍቅር ነው፣ ሰው የሚወደውን ሰው ነው የሚመታው። ኦ ማይ ጋድ፣ የእነሱ ይሁን እሺ። ከዛ ኮሜንታተሮቹ አምላኬ፣ ወይ! እኔም አልፈልግህም ስሎ ከፎቅ የሚዘልባል ስጠኝ። ፐ የሴትነት ውሃ ልክ ማለት አንቺ ነሽ። የዘንድሮ ሴት አይደለም፣ ተደብድባ ስትሰድበት ራሱ ጥላሽ ነው የምትሄደው። ከምንም በላይ የሚያስፈራውና የሚቀፈው ነገር ደግሞ እነዚህ ሚዲያዎች አእምሮቸው የተመረዘና የአእምሮ ጤና ክትትል የሚያስፈልጋቸውን ሰዎች አምጥተው እንደ ሮማንቲክ እንደ ፍቅር ተምሳሌት ለብዙ ሺህ ህዝብ ማሳየታቸው ነው። የምወዳት ሴት አልፈልግም አለችኝ ብሎ ራሱን ማጥፋት የሚሞክር ወንድ ከፍተኛ የሆነ የበታችነት የብቸኝነትና የአለመፈለግ ስሜት ስለሚሰማው ነው። ራስን ማጥፋት ሮማንቲክ አይደለም፣ የእውነተኛ ፍቅር ምልክትም አይደለም። ይሄ ሰው በውስጡ የሚታገላቸው በጣም ብዙ ችግሮች አሉበት። በትክክለኛ ድብርትና ጭንቀት ውስጥ የሚሰቃዩን ሰዎች ሄዳችሁ ብታዩ፣ ስሜቱ ምን ያህል ጨለማና አስፈሪ እንደሆነ ይገባችኋል። እየተደበደበችና እየተዋረደች ግንኙነት ውስጥ የምትቆይ ሴትም በዛው ልክ ማንነቷና ዋጋዋ ስብርብር ብሎ የወደቀ እራሷን የማታውቅ ሴት ናት። መውጫና ማምለጫ ያላት የማይመስላት፣ ስድብ ድብደባና ውርደት ቢደርስባትም የሚገባት የሚመስላት ሴት ናት። ይህንን ስሜት እንዲሰማት ያደረጋት ደግሞ አጥቂዋ አቢውዘሯ ነው። በቀን በቀን ሴቶች በገዛ ባሎቻቸው እየተገደሉና ና እየታረዱ ዜና እየሰማን ከዛ ከጎን ላይ ደግሞ ስለሚወደኝ ነው የሚደበድበኝ የሚል ናሬቲቭ ይሰጡናል። ይሄ ፍቅር አደለም፣ ቶክሲሲቲ ነው። ፍቅር ድብደባ፣ ስቃይ፣ መከራ ገለ ለመል አይደለም። ፍቅር ሰላም ይሰጣችኋል እንጂ ሰላም አይነሳችሁ አይኔ ልግለጥ ታገቢኛለሽ? ምን እኔም በዚች ገረድ ቀየርክን? አንቺነሽ ልክስክስ እስከ ዛሬ ድረስ የምታደርጊው ነገር ማላቅ ነበር። እንዲ የሚመስልሽ ያንን ውሽማሽን ስሙንም መልኩንም በደንብ አድርጌ ነው የማውቀው። እስከ ዛሬ ድረስም እያወኩኝ ዝም ያልኩሽ ይህን ነገር እያየሽ እንድትቃጠ ነበር። ይኸውን በደንብ ተቃጠኝ

ፍቅር ልጄ ላይ ማውረድ እንዳለብኝ ይሰማኛል። ምን ያክል ማለት ፍቅር ምን ያክል እንደሚሰበር ብዙ ጊዜ ተዋደን ልንኖር የምንችል ሰዎች ምን ያክል በእንደዚህ አይነት ነገር ህይወታችን እንደሚበታተን ነው እኔ ለማሳየት እየሞከርኩ ያለሁት። እዚህ ጋር ላለነው ሰዎች በጣም ልብ የሚሰበር ነገር ነው፣ መቼም ከአይምሯችን የማይጠፋ ነገር ነው። ስለዚህ በተቻለን አቅም ሾርት ከስላለ ለመጠቀም መሞከር ህይወት ነው አፕሴን ዳውን ይኖራል ማጣትም ማግኘትም ይኖራል እንደምናገኘው ሁሉ ማጣትን ማመን አለብን ና በተለይ ወጣቶቹ ላይ በቃ ቤተሰቡን ቢያስብ ነው ማለት የምፈልገው ልጄ ዩስቲና እንዲ አሁን ሁለት ዓመቷ ነው እግዚአብሔር ረድቶኝ የአባትንም የእናትንም ቦታዋን ሸፍኝ ማሳደግ እፈልጋለሁ። ሁሉ የሚጸልየው በቃ በኋላ ለምትጠቀኝ ጥያቄ በቃ ራሷ ልብ ሆኖ መልስ እንድታገኝ እኔንም አንደበቴም በደንብ የማስረዳትን ቃል እግዚአብሔር እንዲረዳኝ ነው የምፈልግ። እንግዲህ ውድ ቤተሰቦቻችን ሰምታቸውታል። እንግዲህ ልጅቱን ገና በጣም ወጣት ናት። እንግዲህ ባለቤቷ ራሱን አጥፍቶ ነው ይህን የምትለው ከመግቢያችንም ታሪክ ከትንሹ ነው የሚጀምረው ትግል ይፈልጋል ያልናችሁ ለዚያ ነው ውድ ቤተሰቦቻችን እንግዲህ ራሳችሁን ለማጥፋት ያሰባችሁ የሆነ እንደዚያ የሚል ጓደኛ ወዳጅ ዘመድ ካላችሁ ጭንቀቱ ዞሮ ዞሮ የሚጠርፈው ለወዳጆቻችን ነው እንግዲህ ለልጁ ና ለሚስትየው ሲል ነው መቼስ እንግዲህ ማጣትን ላለመጋፈጥ ስል ነው ይህ ሰው ራሱን ያጠፋው ና

ቼክ ስታደርግ ነፍሰ ጡር መሆኗን አወቀች። ከሁለት ወር በኋላ የሴት ልጅ ያው የወር አበባዋ ያንዶሩ ተዛብቶ ነው ብላችሁ ስትጠብቁና በሁለተኛው ወር ነው የምትመክነቱ። እቃይ ነገ ዛሬ፣ ነገ ዛሬ እያላችሁ ሁለተኛው ወር ይደርሳል። ሁለተኛ ወር ላይ ሲደርስ ተጠራጠረችና ቼክ ስታደርግ ናዩዬ ይዛለች ያገችች። ያ ደግሞ የሆነው መቼ ነው? አሸንዳ አይቻ አሸንዳ፣ ይጆን ዳንኤል የአሸንዳ ፕሮግራም የዛኔ ደግሞ ጆን ዳንኤል ጃኒን ትቷት ናዮን የጠበሳት ወቅት ነው። ተጠባብሷል አልተጠባብሱም፣ ተጠባብሷል አልተጠባብሱም እየተባለ በሚወራበት ዘመን ነበረ። እና የዛኔ እንደውም እኔ አሁን ጃኒን አደንቃታለሁ። የጃኒ ልብ ጃኒና ባይዘ ወይም ጃኒና ጆን ዳንኤል በጣም ነው የሚዋደዱት። በጣም ማለት ነው። በጣም ነው የሚወዳት ጆን ዳንኤል። ጃኒ በጣም ነው የሚወዳት እንደዛ በሆነበት ታይም ነው እንግዲህ እንግዲህ አሁን ምሳሌ ራሱ እነሱ መውሰድ ትችላላችሁ። አሁን እነ ጃኒን እራሱ መውሰድ ትችላላችሁ። በዛ ሰዓት ነው እንግዲህ ጃኒ ምንድን ነው ልጅነትም ስላለባት እንትንም ስለምትል ልጅም ነገር ስለሆነች ይሄ ያለ አይደለም የሆነ የሆነ እድሜ አለ፣ እድሜ አለ ምንም የማይመስላችሁ ኤጅ ላይ የምትሆኑበት፣ ሁሉም ሰው የሚፈልጋችሁ፣ ሁሉም ሰው የሚወዳችሁ ታይም ላይ የሆነ ሰዓት ላይ ቁማችሁ በደንብ አታዩም። እና ጆን ዳንኤል የእውነት ይወዳታል። እንትና ጃኒ በጣም ነው የሚወዳት። እኔ የጆን ዳንኤል በጣም እንደሚወዳት አውቃለሁ። የጆን ዳንኤል እና የናዩ ልጅ ከቀናት በኋላ በእስር ቤት ሊወለድ እንደሚችል መረጃዎች እየወጡ ይገኛሉ። ይህም የሚሆነው የዋስትና መብታቸው ካልተጠበቀ ነውም ተብሏል። እንግዲህ ውድ ቤተሰቦቻችን ዜናውን እንደሰማችሁት ነው። በቲክቶክ ስራዋ የምናውቃት ናየው እንግዲህ ነፍሰ ጦር መሆኗን ያወቀችው እዛው እስር ቤት ነበረ። የጆን ዳንኤል ልጅ ይሁን አይሁን አሁንም በእርግጥ የታወቀ ነገር የለም። እንግዲህ እነሱ ዝም ብሎ ነው የሚያወሩት። እሷም አውቃ ያደረገችው ነገር አደለም። እዚህም እዚህም ስለሚወራ ሁላችንም ድምጽ መሆን የለብንም። ያው አንዴ የተፈጠሩ ነገር ተፈጥሯል። ማንም ከእሷ ጋር የሚያሳድግ ሰው ስለሌለ ሁላችሁም ይህን ባለማውራት የልጅሷን ሞራ አልባት ባትነኩ። ላለው እንግዲህ ና ሊያሾም እስከ ዛሬ ድረስ እስር ቤት ሄደው አልጠየቋትም ማለት አይደለም። አሁን ወሬው ስለወጣ እነሱም አወሩት እንጂ ከዚህ በፊት ያውቁታል። እና ደግሞ የጆንዳኔ ልጅ ነው የእንትና ልጅ ነው የማንም ልጅ ሆን እሷናት የምታሳድገው ባዮች ነን እኛ። ግን ደግሞ እንዲ ያለን ሞራሏን ባንነካ ባይነ ልጅቷ ገና ወጣትናት ብዙ መስራት የምትችል ልጅ ስለሆነች ስራው እየደገፍን ባይሆንም፣ ነገር ግን ደግሞ የእሷ ኃላፊነት ነው እሷ ትወጣው። ግን እሷም በሰላም እንድትገላግል ደግሞ እንደ ኔሻን ሚዲያ ጸሎታችን ነው። ውድ ቤተሰቦቻችን ለዛሬ የነበረን ፕሮግራም ይህን ይመስል ነበር። ሳምን ሳምንቱ ጥሩ ጥሩ ነገር የምናስብበት ያስብ ነው። ጥሩ ነገር ተሳክቶ ደግሞ ደስ የምንሰኝበት ያማሬቷ በሳምንት እንዲሆን እንደ ኒሻን ሚዲያ ምኞታችን ነው። መልካም ሳምንት። ቻው።